ያለውን ቪዲዮ በተግባር ላሳያችሁ። እኔ አለመረጃ ማውራት አይደላኝም። መቅድ ዬ ወደ እንደነች እናቱ እግዚአብሔር መሰክሪ ራሷ ገዝታችሁ አማራ አድርጉኝ። ኦሮሞ ገዝቶ ነው አይደለ ኦሮሞ ያደረገኝ። እናንተ ደግሞ ግዙኝና አማራ አድርጉኝ ስትል የነበረችበትን ቪዲዮ እኔ አለማስረጃ ገደሉኝ ሰው መናገር አልወድም። እስከዛ ታብታብ ታብታብ ቤተሰብ ታብታብ በእንግሊዝኛ ይህ እሷ የእርግዝና ፎቶ አይደለም። አርግዛ ተኝታ አይደለም። ማስረጃ አይደል መልከው ልጆና የወለደችው አይደለም። እኔ ዋሻ አለ ከነ እርግዝናዋ ተኝታ እርጉዝ የነበረብችበትንም ስደነስበት የነበረን ቪዲዮ አሳያችኋለሁ፣ አሳያችኋለሁ። ይኸው ከነ እርግዝናዋ ወደ ሌላው ልምጣ። ደግሞ ይኸው እርግዝናዋን እንድታዩ ደግሞ ልጅ የሚክዱ ሰዎች አሉት። አያችሁ ሆዷን፣ ሆዷን አያችሁ ታረ አሮንላ ልጆች የሚክዱ ሰዎች እናንተን ይክዳሉ። ልጆቻቸውን አደባባይ የሚክዱ ሌላው፣ ግንባሯንም ሳታስራ አትከርም። እንዴት ባይ እፎይ ደግሞ ወንድን መላጣ ሲሉ አያፍሩም እኮ እንደዚህ ይዘው የስ እንቀጥላለን። እኔ ጥብስ ስፈልግ ስፈልግ መቻጣለሁ ጥብስ መቻጣለሁ ብላችሁ ነው ቤተሰብ፣ ታብታብ ታብታብ ተዝናኑ ቤተሰብ። ይሄ የመዝናኛ ፕሮግራም ነው። ዘና እያላችሁ

ሌላው ጠንቋይ ቤት ትሄድ እንደነበር ደግሞ ልዘግባችሁ። ጥንቁልና እንደምታውቃላችሁ ወይ ሳታውቁ ይዘገባችሁ። እሺ፣ ያ ክስቴ ባል እንትን የሚባል ሀዋዊ ሀዋዊ ሀዋይ ሀዋዊ መሰል የምትባል ስልክ ታውቃላችሁ? ታውቃላችሁ? ነጭ ስልክ ሀዋዊ የምትባል ቆይ። ጥንቁልና ቤት ጠንቋይ ቤቱን ለምትዞር እብድ ናት። ኢትዮጵያ ታቃላቸ እያን ጓለ ለ ዘመዶዋል ኦኬ እሺ፣ ካወቃችሁ ጥሩ። ከዛ የሆነ የሆነ ክለብ ውስጥ ማለት ነው። አይፎን አባቴ ልኮልኝ አይፎኗን በሉኝ ማለት ነው። ከዛ የቤቱን ባለቤት ፓምፓም የሚባል ድሬዳዋ ነው ክለብ ነው። ውአልኩ በቃ ው አልኩኝ ስልክ ካልመጣ ስል በቃ ስልኩ ስላልተገኘ ይኛውን ስልክ ብሎ ሀዋቢ ሲሰጡኝ የሆነች አንድ ስልክ ደግሞ ሳምሰንግ ቤት ውስጥ ነበር። ሳምሰንግ ይሁን አይፎን የማይሰራ ግን ካሰራችሁት ይሰራል። ከዛ እንደዚህ እንደዚህ ፍራሽ ላይ ተቀምጬ የአክስቴ ባል ይህን ስልክ ላሰራው ብሎ ይጠይቀኛል። ኧረ እንዳው ዋናውንማ አልነግራችሁም፣ ዋናውንማ አልነግራችሁም። መጨረሻ ላይ እ ንወር የምነግራችሁ ከዛ እና ጓደኛዬ ስልክ የጠፋ ስልክ የጠፋ ማን የወሰደው ፍጥጥ ተሰብሰብን። አራት ነን ተሰበሰብ። ማን ይወስድ ማን? እኔ አልወሰድኩም ይላል። እኔ አበርኩኝ ከአንዳችሁ፣ በቃ ስልኬ ትወስዷላለህ። ጠንቋይ ቤት እኔ የተባለ ጠንቋይ ቤት ሄድን። ሀምሳ ብር ነው የምትከፍሉት። ወደ አሸዋ ምናም ሜጃጋ ነው ሄዷ ማለት ነው እንትንክ። በዚህ አጋጣሚ እቴቴ አሸዋ ሜዳ ምናም የሚባል የለም እንትንክ ምን ምታመጣ እንደሆነ አላውቅም። ምንም አላሳያ ሆ የሳያ ልጅ ድማአንቋይ ሂጂ ከዛ ሀምሳ ብር ነው የሚከፈለው አለን። ሰውየው ራቁቱን ተኝቷል። ጠላታችሁ ይጋደም እንደ ሬሳ ራቁቱን ተኝቷል። ሽምቅል ያለ ሰውዬው ችዩ ምንሽሩ ሙሉም ትታያለች። ብትን ብሎ ፍራሽ ላይ ተኝቶላቸዋል። ከዛ ጠብቁ ተባልን። እህ ምንድን ነው፣ ልጁ ይመጣል በፃን ልጅ ነው የሚታየው፣ አሉ በፃን ልጅ ማለት ነው። ከየት ከትምህርት ቤት እኔ እኔና ጓደኛ ለአራት ይተው በጉርጥ እየተያየ ቁጭ እየጠበኩኝ መጣ ልጁ። አባትየው ትልቅ መጽሐፍ መጣ፣ አሻራ አሻራ ምናምን ይላሉ ሰውዬው። ተቀበልን እመቤቴን፣ የሆነት ንኮን ምራ ወሰደ። ከዛ ነው ያለኝ፣ ነው ያለኝ ልጁ ማለት ነው። ትንሽዬ ክፍላለች መስታወት ታውቃላችሁ? የትንጥይዋ ፒንክ ምናምን ሰማያዊ ያላት ትንሽዬ መስታወት እጅ መያዣ ያላት በዛ እና ማለት ነው። ኢክራም ጓደኛሽ ናት፣ ስልክሽን የዘረፈችዋል። የስንት አመት ጓደኛዬ ዘረፈችለኝ። አሁን ግን አለኝ እናቴን ሳይኖራችሁ፣ አሁን እንዳትናገረት አለኝ። እነሱ እንትሳሎን ቤት ይጠብቁኛል፣ እኔ ትንሽዬዋ ክፍል ገብቼ ነው በመሰለኝ። አሁን እንዳትናገረት አለኝ። ከዛ ስትሄጂ ልክ በርሽ ጋር ስደርሽ በርሽ ላይ ጠይቂያት፣ አፋጫት ይለኛል። እሷ ናት ብሎ አለኝ። እሺ፣ ከዛ በር እስክሄድ ማን የዘረፈው ማን፣ ንገሪን፣ ንገሪን፣ ንገሪን ይሉኛል። ልክ በር ላይ ስደርስ ልጅቷን ስራ አንቺ ነሽ። ታክሲ ተሳፍረን አላስችሉ ነው ይማ አንቺ ነሽ ወሰድሽብኝ፣ አንቺ ነሽ ወሰድሽብኝ። ስልኬን አበርኩ፣ አበርኩ፣ አበርኩ። ልጅቱ ፌንት ልትሰራ እናቷ ጋር ደውላ ሌላ ጠንቋይ ቤት፣ ሌላ ጠንቋይ ቤት ማለት ነው። ከዚያ ሰውዬው የተሻለ ጠንቋይ ቤት ደግሞ አለ ስፔሻልም አለ። የጠንቋይ ስፔሻል እንዳለ እንኳን ማቀው በሷዋል ጠንቋይ አለ ሌላ ስፔሻል ጠንቋይ ይቀጥላል እኔ ከኢዮዳብ ጋር ይመሳሰሉብኛል፣ ምለው ለዚህ ነው ለምን መሰላችሁ? እዮዳብ ታስታውሱ እንደሆነ የእኛ እናት ይሄ ለቆሌ ነው አትብሉ፣ ይሄ ለቆሌ ነው እንዲያታርጉ፣ ይሄ ለቆሌ ነው አይነካም እያለች ነበር ያሳደገችም ብለዋል ሰምተን ቦታ። እቺም ጠንቋይ ቤት ነው ያደገችው ጠንቋይ ጋ ነው ያለችው። ስለዚህ እነዚህ አይነት ሰዎች ሰው አይወዱም፣ ሊያስጠነቁልባችሁ ይችላሉ። በተለይ እነዚህ ጋር መሴጅ ስታደርጉ ተጠንቀቁ። እግዚአብሔር ምስክሬ ነው የምለው መሴጅ በውስጥ የምታደርጉላቸው ይገርም፣ ቢ ኬርፉል። እኔ ይህን ካየው በኋላ ራኩኝ። ያስጠነቁላሉ፣ መርግምት ናቸው። ስለዚህ ይለቅ ይዛት ሌላ ትልቅ ጠንቋይ የሚታወቅ ቤት አለ፣ እዛ ካልሄድ መቀዘርቀሽኛልኳ፣ ተጨቃጭቀን አብድን ተጣልተን፣ እንግዲህ እናትየውላ ሌላ ጠንቋይ ቤት ያውቃሉ። ዩ ፋሚሊ፣ ፋሚሊው በጥንቁልና ያለ ይሄ ፋሚሊ ኢሹ ያለባቸው ሰዎች ናቸው። ፋሚሊ እናትየው ሌላ ጠንቋይ ቤት አለ፣ ሌላ ቤት እንሂድ። እንግዲህ እግዚአብሔር ያሳያችሁ፣ እንደዚህ አይነት ሰዎች ናቸው። ማንነታቸውን ደብቀው ይመጡና ሳምታይም ሳያስቡት ያወሩታል። ያወሩትና ባዶ ይገባሉ። ልክ አክስቴ ሱቅ በመጣስ ይበላል። ምንድ ነው በቃ ክራም ዘርፍ ምን አይነት ስልክ ነው ይለኛ። እንደዚህ በቃ በሳቅ ሞቱ እንዴ። ቃል ላይ መጥቼ ፍራሽ ላይ ቁጭ ብለን ተሰብስበን እያወራል ይሄን ስልክ አሰርቼ ልውሰደው ስልሽ ውሰደው አላልሽኝም እንዴ? ይሄው ስልኩ አውጥቶ ቢሰጠኝስ። በክርስቶስ ይህ ጠንቋይ ነበር። ምታም አያችሁ፣ የጠንቋይ አምልኮ የባድ አምልኮ። ጠንቋይ ቤት የሚሄድ ሰው ኖርማል ነው ብዬሽ አላስብም እኔ። በፈለጋችሁት ብትሄዱ ከጠንቋይ ጋር በአናቱን ሰነጥቀዋለው እንጂ ጠንቋይ ቤት አልሄድም ለምንም ነገር። ጠንቋይ ቤት የሚሄድ ሰው ባዕድ አምልኮ ያለው ሰው ይሄ አስማማናል መቼም መቼም አያስማማም አትለው ነው ጠንቋይ ቤት ያውም በልጅነት። ከን ዩ ኢማጂን ልጅ ሆናችሁ እንዴት ጠንቋይ ቤት ታውቃላችሁ? ጠንቋይ ቤት በልጅነት እንዴት ይገዳል? እንዴት ነው የሚካሄደው? እስኪ እናንተ በፈለጋችሁ ቋንቋ ግለጹልኝ። ጠንቋይ ቤት ልጅ ሆኖ የሚያውቃል? እኛ ኳስ ነው የምንራገጠው፣ ጨዋታ ነው ወይ ቤተ ክርስቲያን ነው የምንሄደው። ጭራሽ እናትየው ሌላ ጠንቋይ ቤት አለ፣ እሱ ቤት እንሄድ ነበር የተባለው። አሁን ቤት ውስጥ ባይገኝ ኖሮ ሌላ ጠንቋይ ቤት ትሄድ ነበር። ለዚህ ነው ይቺ ጠንቋይ ስለሆነች እንደዚህ አይነት ነገር የምታደርገው ነው። አዳዲስ ጥብስ ነው የማመጣው፣ እንቀጥላለን። የስራው ባህሪ ስለሆነ ሌላው፣ አማራው ናችሁ አማራዎች ደግሞ መልሳችሁ ምን አድርጉኝ ብለሻል። ገስታችሁ ገስታችሁ ምን አድርጉኝ አማር አድርጉኝ ያልሽውን ቪዲዮ አይ ቲንክ ይኖረኛል። አይ ቲንክ ይኖረኛል። ስለ አጫሉም ያልሽው አለ። እሱ ችግር የለብኝም። ከአጫሉ ጋር የፈታነው ጉዳይ ስለሆነ አሮን ጋር ፕራብለም ጉዳይ ነው። እስከዛ ታብታ ቤተሰብ ታፍታፍ እያደረግን ነው። አንቺ ጠንቋይ እኔ ኑሮ ነው ማስመረርች። ጀለሶች ላኩልኝና ለሰሞኑ ጥብስ አስቀምጠዋለሁ። የለም አሁን እዚህ ጋር ያለ አይመስለኝምና ያለ አይመስለኝም እዚህ ጋር